አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንዴ ናችሁ አላችሁ ወይ? አለው። አልሐምዱሊላህ እኔ በጣም ደህና ነኝ። ቁርአን የሚያስቀራ አንድ አፕሊኬሽን ተገኝቷል። በጣም አሪፍ አፕሊኬሽን ነው እና እኔ ማወርጃ አለው አንዳንድ ነገሮችን እያየውበት ነው። በጣም ጠቅሞኛል። እስቲ ይሄ ልጅ ደግሞ ይሄ ልጅ አዲስ ቪዲዮ ሰርቷል። እንዴት ማውረድ እንደምትችሉ፣ እንዴት መጠቀም እንደምትችሉ ምናምን አዲስ ቪዲዮ ለቋልና እስቲ እንየው እስቲ ሪያክት እናድርገው። ና ከእሱ ጋር አብረን እንግፈት። ለሚያስፈልገ ሰው ከቻላችሁ ይህን ቪዲዮ ሼር በማድረግ ሰለምቴ ሊሆን ይችላል ምንም ሊሆን ይችላል ለእንደዚህ ሰዎች እየላቃችሁ ቁርአን ቶሎ መቅራት የሚችሉበትን አይነት ሲስተም ብንፈጥርላቸው በጣም ደስ ይለኛል። እስቲ ወደ ቪዲዮ እንግባ። አሰላሙ አለይኩም ወራሕመቱ ላሂ ወበረካቱ ውድና የተከበሯችሁ የኻሪቲዩብ ተከታታዮች እንደምን ያላችሁ? ኢንሻአላህ ዛሬ የመጣን ነው በአዲስ ቪዲዮ ነው። እሱም ቁርአንን የሚያስቀራውን አፕሊኬሽን ነው የምናየው ማለት ነው። እንዴት እንደሆነ አጠቃቀሙ እናያለን። በስራ ብዛት ምክንያት መቅራት ላልተመቻችሁ ወይም ቁርአን መሐፈዝ ፈልጋችሁ የሚያሰማችሁ ሰው ከሌለ ያፕሊኬሽን በጣም ጠቃሚ ነው ማለት ነው። ራሱ እዛ ላይ ያሰማናል መሐፈዝ የምን ፈልገውን ፣ ስህተታችንንም እዛው ላይ ያሳየናል ማለት ነው። የተሳሳት ነውን ያሳየናል። እና እንዴት እንደሆነ አጠቃቀሙ በደንብ ተከታተሉኝ። አሁን ማሳያችሁ ይሆናል ማለት ነው። በመጀመሪያ ወደ ስልካችን እንገባና ፕሌይ ስቶርን ነው ማለት ነው የምንከፍተው። ፕሌይ ስቶርን እንከፍታለን ማለት ነው። አይፎን ከሆነ የምትጠቀሙት ደግሞ አፕ ስቶርም ማለት ነው። ፕሌይ ስቶርን እንከፍታለን በመጀመሪያ። ከዛ ሰርች ባሩ ላይ እንደምታዩት እኔ በጻፍኩት መልኩ ተርቴል ብላችሁ አንድ ጊዜ ትጽፋላችሁ ማለት ነው። ከዛ ሰርች ስታደረጉት መጀመሪያ ላይ ይመጣላችኋል። ኢንስታል የሚለውን ትነኩታላችሁ ማለት ነው። ከዛ እስከሚወርድ እንጠብቃለን። አፕሊኬሽን ነው። ይችን ኦፕን የምትለውን እንነካታል ማለት ነው። እዛ ወደ አፕሊኬሽኑ ወስድናል፣ ይከፍትልናል አፕሊኬሽኑን። ከዛ ይችን ጌት ስታርትድ የሚለውን አንድ ጊዜ እንነከዋለን ማለት ነው። ከዛ ድምጻችንን ለማወቅ ያክል ቅሩ ይለናል ማለት ነው። ሱረቱ ሊክላሱን ቁልሆ ላሃድን ቅሩ ይለናል አረንጓዴ ማይኳን አንድ ጊዜ እንነካና የመጀመሪያውን እንነከዋል። ለአፕሊኬሽኑ ማይኩን እንድንጠቀም ፍቀዱለት የሚለው የመጀመሪያውን ይሄን እናበረዋለን ማለት ነው። አሁን ይጀምራል። በጣም ቀላል ነው። አሁን ጀምሯል። መቅራት እንጀምራል ማለት ነው። ቁል ሁወ አላሁ አሐድ አላሁ አሶመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። ከቀራን ለ በኋላ አሁን ወደ ቀጣዩ ሂዱ ይለናል ማለት ነው። ወደ ቀጣይ ብለን እንነካዋል። የቀራኑን ይኸው እንደዚህ እያጣራ ነው ማለት ነው። በዚህ መልኩ ነው ስህተት የሚያሳየን። ከዛ አሁንም አረንጓዴውን እንነካለን። አሁንም መልሰን አረንጓዴውን እንነካና እዚህ ላይ ኢሜል ክፈቱ ይለናል ማለት ነው እዛ ሶስተኛው ላይ እንነካ እንነካና ያስመረጠናል ኢሜይላችንን። ይህን አፕሊኬሽን መጠቀም የፈለገበትን አፕሊኬሽን ዲ አፕሊኬሽኑን ካወረዳችሁ በኋላ በጂሜይል ነው ሳይን የምታደረጉት። ጂሜል የሌላችሁ ጂሜይል እንዴት መክፈት እንዳለባችሁ በጣም ቀላል ነው። ኦረዲ ዩቲብ ላይም ሰርች ብታደረጉ የአምስት ደቂቃ ስራ ስለሆነች በጣም ቀላል ነው። ስለዚህ በደንብ ተከታተሉት። በጣም የሚጠቅም አፕሊኬሽን ነው። እኔም እየጠቀመኝ ስለሆነ ነው፣ ወላሂ ነው የነገራችሁ። በጣም ይጠቅማችኋል ሰው። ጂሜል ከከፈታችሁ በኋላ አሁን እሱ ባሳየን መሰረት ኮኔክት ማድረግ ብቻ ነው የሚጠበቅባችሁ። አለቀ። ይህን ያህል ከባድ ነገርም አይደለም፣ በጣም ቀላል ነገር ነው። ኢሜል እንነካለታል አንድ ጊዜ ማለት ነው። ይሄን መርጫ አለሁኝ፣ እናንተ ደግሞ የፈለጋችሁትን ብዙ ኢሜል ካላችሁ ደስ ያላችሁን ኢሜል አንደኛውን ትመርጣላችሁ ማለት ነው። ከዛ እንደዚህ ብሎ ይመጣልናል። ስም አስገቡ ይለናል። ስሙ በእንግሊዝኛ መሆን አለበት። ስማችሁን ታስገባላችሁ እዚህ ጋር ማለት ነው። አሁን ለምሳሌ እኔ ስሜን አስገባሁኝ እዚህ ጋር። ከዛ ስማችሁ ብቻ በቂ አይደለም። ስማችሁንና ወይ ቁጥር ነገር ታስገቡበታላችሁ ማለት ነው። አላስገባህላችሁ። ስም ብቻ በቂ አይደለም። ስማችሁንና ወይ ቁጥር ነገር ተጨምሩበት አላችሁ አላሳልፋችሁ ካለ ማለት ነው። በእንግሊዘኛ መሆን አለበት 15 ፊደል መብለጥ የለበትም ማለት ነው። አሁን አስገባኝ ወደ አፕሊኬሽኑ። ስለዚህ እዚህ ላይ ምን ያመጣልናል? የቁርአኑ ውስጥ ስታይሉ የትኛው አይነት አጻጻፍ ይሆንልን የሚለውን ማለት ነው፣ እዚህ ላይ ያመጣልናል። እዚህ ላይ ሙስሐፍ መደን ያለ ሁሉም የተለያየ አጻጻፍ ያላቸው ናቸው። የሚመቻችሁን ለማንበብ የሚመቻችሁ ጽሁፍ የያዘውን እኔ መጀመሪያው መርጫ አለሆኝ፣ የፈለጋችሁትን ትመርጣላችሁ። እንደዚህ እያረጋችሁ ይህን ከፈለጋችሁ ይህን፣ ይሄኛውን ከፈለጋችሁ ይህን እያረጋችሁ፣ ግን ይሄኛው የበለጠ ይሻላል ማለት ነው። ስለዚህ እዚህ ላይ ደግሞ ሾው ተጁድ ከለርስ የሚላለ የተጅዱን ቁርአኑ ላይ ቀለም ሊያሳየን ማለት ነው በከለል አሁን ስናበረው ከለር ይመጣል። እዚህ ጋር እንደምታዩት ከለሮች እዚህ ጋር ይመጣሉ። እነዚህ ከለሮች ትርጉም አላቸው። እዚህው አፕሊኬሽኑም ላይ ያሳየናል። አረንጓዴው የቀልቀላ ነው፣ ቀዩ የኢድጋም ነው እያለ ማለት ነው ያሳየናል። ቀይ ቀይ ያለባቸው ኢድጋም ናቸው፣ ሰማዩ ሰማዩ ያለባቸው ደግሞ ቀልቀላ ናቸው እያለ ያሳየናል። ይህን ካፈለጋችሁ ብታበሩት እንደምታዩት ነው። በጣም ቀላል ነው። በጣም ቀላል ነው፣ ለመጠቀም ቀላል ነው። ቅድም እንዳልኳችሁ ኢሜል የሌላችሁ ካላችሁ ኢሜል ክፈቱ። በጣም ቀላል ነው። ዩቲብ ላይም እንዴት ኢሜይል መክፈት እንደምትችሉ ሰርች ብታደርጉ ይመጣላችኋል። የአምስት ደቂቃ ስራ ነው። ሰው እንደምታዩት እናንተ በምርጫችሁ አሁን እሱ የመረጠው የራሱ ምርጫ አለ። እናንተም ደግሞ የራሳችሁን ምርጫ እያስገባችሁ የሚያስመረጣችሁን እየመረጣችሁ አካውንቱን ክሬት ማድረግ ብቻ ነው። በጣም ቀላል ነው። በጣም ትወዱታላችሁ። እንቀጥል እስቲ። ጥሩ ነው። ባታበሩትም ችግር የለው። ከዛ ኮንቲኑ የሚለውን ትነካላችሁ አንድ ጊዜ እዛ ይህን ስካይፕ ብላችሁ ታልፉታላችሁ። ይህ አስፈላጊ አይደለም። አሁንም አሎ የሚል ሲመጣላችሁ ሁልጊዜ አሎ ነው የምትሉት። እዚህ ላይ አጠቃቀሙን እያሳየን ነው። በማይኩ እንደዚህ አድርጋችሁ ነው የምትጠቀሙ ምናምን ያለ ነው። ይሄን ኤክስ የሚለውን አንድ ጊዜ እንነካውና አሁን አስገባን ማለት ነው። ከዚህ ላይ የፈለግነውን ሱራን የምንመርጥበት እዚህ ላይ ነው። ይችን ስንነካት ሱራ ያስመርጠናል። እዚህ ጋር መቅራት የፈለግነውን ወይም የሐፈዝነውን ሱራ ወይም ሐፈዙ የፈለግነውን ሱራ እንመርጥለታል ማለት ነው። አሎ ምሳሌ ሱረቱል ፈለቅን ከሆነ እንኳን ማህፈዝ የፈለግነው ሱረቱል ፈለቅን ስንነካው እንደዚህ ብሎ ያመጣልናል ማለት ነው። ስለዚህ ከዛ የፈለግነው መቅራት መሀፈዝ ከሆነ የፈለግነው ነው፣ እንደዚህ አድርገን እንሀፍዛለን። መጀመሪያ ካህፈዝን በኋላ ግን ይቺ የአይን ምልክቷ እዚህ ጋ ያለችውን አንድ ጊዜ እንነካታል። ስንነካው ጠፋ፣ ቁርአኑ ማለት ነው። ስንቀራ ነው የሚመጣው። ትክክል፣ ስንቀራ ያመጣልናል ማለት ነው። ትክክል ከሆነ ደግሞ ቀይ ያበራና ያሳየናል። እዚህው ላይ ቫይብሬት ያደርጋል፣ ወደፊት አያስቀጥለንም ትክክል ቀራን ማለት ነው። እንደዚህ እናጠፈዋል። ካሐፈዙን በኋላ የፈለግነው ሶፍሓ ሌላም ሱራ ከሆነ እንደዚህ እችን እየነካለ ቀያይራል ሱራውን። ለአሁኑ ይህን ከሆነ የፈለግነው ነው አዛ የማይኳን ምልክት እንነካለና አንድ ጊዜ ከዛ አሁን መቅራት ጀምሯል ማለት ነው። ስለዚህ ሱረቱ ፈለቅ መቅራት የፈለግነው አሁን ደግሞ እስቲ ሲቀራ ያለውን እስቲ በደንብ እንመልከት። ብስሚ ላህ ረማን

ትክክል ከሆንኩኝ እንደዚህ ሱራውን አያቶቹን ያጠፋቸውን ቅድም እያመጣ ይሄዳል። ቀርታችሁ ጨርሶ ይህችን ነው የምነኩት። ይችን ምልክት ስነኩት ሴቭ ያደርግላችኋል ማለት ነው። እዚህ ላይ ስህተታችሁም ምናምን ታያላችሁ፣ ታስጀምራላችሁ ማለት ነው። እንደዚህ ካመጣባችሁ በኋላ ይችን ይችን ስታርት የሚለውን ትነኩታላችሁ። አሁን ጀምሯል ማለት ነው። ስለዚህ አሁን ሱረቱና ስነቅራ አሁን ደግሞ እንደ ቅድሙ የምንነካው ይች ነው ነው። መቅራት የምንፈልገውን ሱራ እዚህ ጋር ነው የምንመርጠው፣ የፈለግነውን ሱራ ማለት ነው። እየቀረጽኩ ሳለ መብራት ጠፋብኝና በትንሽ ላይት ነው አሁን ያለሁት። ሰው እንግዲህ ቪዲዮውን የእሱን ቻናል አስቀምጥላችኋለ ገብታችሁ፣ እሱ ጋር ሙሉውን ጨርሱት። ኦልሬዲ ቀላል ነው። ኦልሬዲ እናንተም ከዚህ በኋላ ማድረግ ትችላላችሁ። ግን ገብታችሁ ደግሞ ሙሉውን ማየት ትችላላችሁ የእሱ ቻናል ውስጥ